አኛ ለአማራ ህዝብ፣ አሰብክለት እየተስማማችሁ አንዱን አንዱን እያዳመጣችሁ ቀስ በሉ። እስኪ የእናንተን ጉዳችሁን እንስማኛ እናንተ ደግሞ ቀስ በሉ። ስ ቀስ እያላችሁ መጣ ቀስ እያልክ እስኪ አውራ እስኪ እስኪ፣ ሰባለሁ በደንብ አድርጌ ለአማራ ህዝብ ተርጓሪ ነህ አይደለም? ኤርትራዊ ሲያሰለጥን መሳሪያ ሲያስታጥቅን አ ኤርትራዊ ኤርትራ ከኤርትራ ተፈናቅ እየመጣ ውሃ አጠጥታኛል አላጠጣኝ? ማን የተፈናቀለው? አሰብ ነበርሽ። ማን ያፈናቀለሽ? ማን ያፈናቀለሽ? ስም ወደ ኢትዮጵያ ስመጣ አንተ ውሃ ጠጥተኸኛል። እራሳችን ጥረንግረን ነው እዚህ የደረስ ነው። ባላያው ጥርሳችን ኤርትራዊ በአከር ላይ አስራ ስድስት ሺህ ጦር አሰልጥኖልሃል ወደርስ እንዴት ነው ያሰለጠነው? ማን ያሰለጠነው? ማን ነግሮት መንግስት ባወቀው መንገድ ነው ወይስ ባላወቀው? እንዴት ነው የሰለጠነው? አብሮ መብላት ይቅርና አብሮ መስራት አብሮ መለመን አይቻልም ነው ያለ ቆቆ ይሞጣ። አሁን እሱ ያለፈው ወሬ አታውራ ያለፈው ወሬ አታውራ። ከዚህ በኋላ እሱ የሰሩትን ስራ ሰሜን እዝ ሲመታ የኤርትራውያኖች ያደረጉትን ውለታ ማወቅ አለብህ። እንደዝም ብለህ አፍህ እንዳመጣ አታውራ። ያለፈውን እኛ አንቆጥርም። ያለፈውን ራሳቸው መንግስታቶች የፈጠሩት የሁለታቸው የአለመስማማት ችግር እንጂ ህዝብና ህዝብ አይደለም። እንደ መንግስት እንደ ህዝብ የማይተዋል እኮ የሰሜን እዝ በህወሓት እንደዛ ሆኖ ሲጠቃ የሄደው እኮ ወደዛው ወደ ወገኔ ወደሚለው ወደ ኤርትራ